ሰላም እንዴት ናችሁ? የነች ሆም ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ አንድ መቶ አርባ ሦስትን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከመጨረሻው አብረውን የቆዩ። ዛሬ እንግዲህ አደይ በጣም ተቆጥታ ስለነበረ ቪን ያልሆነ ቃል ትናገረዋለች። ምንድነው ፍቅርን ፍለጋ ፍቅርን ፍቅርን የምትለው በማለትም የቀናች ትመስላለች፣ ትናገራለች። ዴቭም ሁሉን ነገር ያስረዳታል። እኔ እኮ እንደዛ አስቤ አይደለም፣ አሁን ያለችበት ሁኔታ ጥሩ አይደለም። ሙሉ ቤተሰቡን ደግሞ አይተሻል። ራሷ ላይ አንድ ነገር እንዳታደርግ ስለምፈልግ ነው ይላታል። ይቅርታ፣ ያው እኔን ትተህ ለፍቅር ያደላ ስለመሰለኝ ነው እንጂ ሰላም ነህ፣ ቀርቼ አይደለም፣ በማለት ይታረቁና ሰላም ያወርዳሉ። እኔ ግን አንድ ነገር ጠራጠራለሁ፣ ቲና ናት ጓደኛ፣ ቲና ጋር ከሌለች ከቤዛ ጋር ልትሆን ትችላለች ትለዋለች አደይ። እሱም አዎ ሁሉንም ጠይቀናል፣ ቤዛን ግን አልጠየቅንም፣ ነይ አብረን እንሂድ በማለት ነበር ወደ እነ ቤዛ ቤት ያመሩት። ድንገት በር ሲቆረቆር ፍቅር ስትከፍት አደይና ዴቭ ናቸው እንዴ ዴቭዬ እንኳን ደህና መጣ በማለትም ይገባሉ ወደ ውስጥ ምን ሆነሽ ነው እያለም ይጠይቃታል እሷ አደይን ማየት አልፈልግም ውጭልኝ ለዚህ ሁሉ ችግር ያደረግሽኝ አንቺ ነሽ እኮ ትላታለች እኔ ደግሞ ምን አድርጌ እያለች አደይ የፍቅርን ተንኮልና ፍቅር ምን እንደሚያናዳት ስለምታውቅ ትጠይቃታለች። ውጭልኝም ትላታለች። አሁን እንደፈለግሽ መሆን ትቻያለሽ። አደይን አትናገሪያት ይላል ዴቭ። አደይም የኔና የዴቭ አንድ ላይ መሆን ያበሳጭሻል፣ ለምንድን ነው እንደዚህ የምትሆኙ ፍቅር ትላታለች? አሁን ነገርኩሽ፣ ቤቴን ለቀሽ ውጪ በማለትም አደይ እኔ ውጭ ላይ ቁጭ ብዬ ጠብቀሃለሁ አውራናና በማለት ትታ ትሄዳለች። ዴቭም ይጠይቃታል፣ አደይን እንደዚህ እንዳትናገሪም ይላታል። እሷ ብዙ ነገር አሳጥታኛለች እያለች ፍቅር ትፍጨረጨራለች። በዛም ወደ እነ ፍቅር ቤት ከሄደች በኋላ አሹ ከብዙ ትግል በኋላ ወደ ቤት አስገብቷታል። እሷም ትላለች እማዬ ዛሬ እኮ ደስ የሚል ነገር ነው ይዤ የመጣሁት። ፍቅር እኔ ጋ ናት እና ደግሞ ፍቅር እንዳትናገሪ ብላኛለች። እኔ ግን አላስቻለኝም። አንቺ ተጨንቀሽ ማየት አልፈልግም ትላለች። ቤዛ እዛ ቤት ሁለተኛ የምትገባበትን ነገር አመቻቸች ማለት ነው። ከዚህ በፊት በብዙ ነገር ተባራ እዚህ ቤት እንዳደርሽ ተብላ ነበር። አሁን ግን በፍቅር እናት ደካማ ጎን መታ ይህንን ተጠቅማለች። የፍቅር እናትንም ወደ ቤቴ ይዤሽ ልሂድ እና ታገኛታለሽ፣ በማለት ወደ ቤት ይዛት ትሄዳለች። ፍቅር በጣም ትጮኋለች። አንቺ እንዴት ይዘሽ መጣሽ እናቴን? በማለት ፍቅርም እናቷን በጣም በክፉ ቃል ትናገራለች። የፍቅር እናት በቃ ለምንድን ነው እንደዚህ የምትናገሪው? አንቺ ባለጌ ሆነሻል፣ ጠግበሻል በማለትም በጥፊ ይመቷታል። ለሊ ብቻዋን ቁጭ ብላ ድንገት ፌንት ትወድቃለች። በረከት ወደ ቤት ሲገባ ያያትና ይደነግጣል። እንዴ ለሊ በሰላም ነው? ምን ሆነሽ ነው ይላል በመደንገጥ። ከተረጋጋች እና ከተነሳች በኋላ ይቅርታ አስጨነኳችሁ አይደለ ትላለች። አሹም ግራ ገብቶት ከቤት ወደዛ ወደዚህ ይላል። ሮማንን አሁን እንዴት ነው ወድሻለሁ ብዬ መናገር የምችለውም እያለ ያወራል። ሮሚም ከኋላው ድንገት ትመጣና አሹ ብላ ታስደነግጠዋለች። እዚህን ዲዱን እና ማሚን አላየህም? ትለዋለች። አሃ እኔን እኮ ለመጠየቅ አይደለም የመጣሽው እነሱን ነው ይላታል። እሷም ስራ ላይ ስለነበረች አዎ ትለዋለች። አሹ ብቻውን ያወራል። ምን እያልከኝ ነው ትለዋለች። አንቺ ምን አለብሽ እኔ ብቻዬን እየተጨነኩ ይላል። ዞሮም ሮማንም ምንድን ነው ትለው ትለዋለች። አረ ወደዚህ ነው ይላል። ድንገት በር ይቆረቆራል። አሹ አይሰማም በር የተቆረቆረ ነው አሹ፣ ሂድ ክፈት ትለዋለች። ተቆረቆረ እንዴ እያለ በመደናበርም እየሮጠ ይሄዳል። ቅምጥልና ኪንጉ መንገድ ላይ ሲሄዱ ሰዎች ተጣልተው እያ ያሉ እንዴ ይቺ ልጅ ኮ ሴት ልጅ ናት፣ ምን እያደረጋት ነው? በማለት ኪንጎ ሊገላግል በንዴት ይራመዳል። እሷም ምን አገባ በማለት ተቆጥታ ትሄዳለች። ዳይመንድም ወደ እነ ፍቅር ቤት በመሄድ ሻኪራን ፈልጌ ነበር ይለዋል አሹን። አሹም በጣም ይበሳጫል። አንተ ያንተስ ከፋ። ምን አይነት ሰው ነህ? ምን አይነቱ አጭበርባሪ ነህ? ይለዋል። አይ ምን እያልከኝ ነው? አሁን እኔ ጥሯ ያልኩህ ሻኪራን ነው በማለት ይጠራዋል። እኔ ፍቅር ሩታ ያንተን ሌብነት እኮ ብታይ አትጠጋህም ይለዋል። አይ እሱን ለእኔ አትንገረኝ፣ አሁን ጥራልኝ ይለዋል። ሩትም ድንገት ትመጣለች። እንዴ እንኳን ደህና መጣህ ዳይመንድ ትለዋለች። ዛሬ እንደውም ደብሮ የነበረ እና አብረን እንውጣ ዘና እንበል ትላለች። አሹም በመገረም እንዴ ምንድን ነው ይላል። አንተ ግን ምንድን ነው እዛም እዚህም የምትለው እያለ ይበሳጭበታል። አንተ እኮ ምን በማሽቃበጥ ዲግሪ አግኝተሃል እያለ አሹ ዳይመንድን ያናድደዋል። መንገድ ላይ ቤዛን ቅንጥል ታገኛታለች። አንች ነሽ አይደል ፍቅርን ያገትሻት በማለት ጉሮሮዋን ታንቃታለች። የፍቅርናትም አሁን አይደለችም ተው፣ በቃ በማለት ታገላግላለች። የአደይ አባት ጓደኞች እነ ጫን ያለ ቁጭ ብለው ያወራሉ። እሱ የመጣው እኮ ከ አሜሪካ ነው። ብዙ ነገሮች አይቸግሩትም እና አባቱ የአበበ አባት የወዳጃችን ልጅ ነው። እኛ እሱ ላይ ምንም ማድረግ አንፈልግም እና ወደ መጣበት እንዲመለስና ከጋሼ ጋር የሆነ ችግር ውስጥ እንዳይገባ እኛ ወዳጃችንን ቢሞትም እናከብራለን። እሱ ምንም እንዲሆን አንፈልግም እያሉ ያወራሉ እና ደግሞ የገጠሮቹ ልጆች ሁሉ እኮ በቃ ይሄ ከተማ ወንድ ይመጣል እያስኮበለለ እየወሰደብን ነው እያለ እያወራል። ጫኔ ከዚህ በፊት ብዙ ነገር ስላደረገ ሮማን ላይ የተጸጸተም ይመስላል። አዎ እውነትህን ነው። አሁን የቀራችው ይች ብርሃናት ይላሉ። እነጫና ያለ ወደ ወደ ነብርሃን ቤት ይሄዳሉ። ምን ፈልጋችሁ ምትላችኋለች። ምን ሰላም አለ ይሄ አባ የሚባል እያለ የት ነው ይሏታል። የዛሬው ክፍል ይሄን ይመስል ነበር። ነጅሆም ኩኪንግን ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ስለቆዩ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ቀን ባይ